ሀቅ ላይ የቆመው ትግል ከነከፍተው በድል እየገሰገሰ ነው። የማይንበረከከው ትውልድ ለጠላቶቹ የማይጨበጥ እሳት ሆኖ ቀጥሏል። እንቢተኛው አማራ፣ ነፍጠኛው ህዝብ እንቢ ለባርነት ብሎ ተነስቷል። ሰላም ና ጤና በይ ያላችሁበት የዓለም ክፍል ሁሉ ተመኘን። የምንወዳቸው የብላክ ላይን ቤተሰቦች ያልተሰሙ አዳዲስ መረጃዎችን ወደ እናንተ ማድረስ እንጀምራለን። ከትግሉ ጅማሬ አንስቶ ከድል ያልተነጠለው የቤት አማራ ፋኖ ዛሬ የሚያገዛዙ ጦር አዛዦች ላይ እርምጃ ወስዷል። የጦር ሜዳ መረጃዎችን በዝርዝር ይዘናል። የአማራን ህዝብ የህልውና ትግል የመሪ ያለው ፋኖ ስለሚከተሉ የትግል እሴት በቆይታችን እንነግራቸዋለን። በመንገድ ላይ እገታና በተጓዦች እንግልት ያልቆመው የህወዴድ የማፊያ ቡድን እንቅስቃሴ የራሱን ከቢሮና ከመኖሪያ ቤት አግቶ ወደ መውሰድ አሳድጓል። ብልጽግና ኢትዮጵያን ሲኦል አድርጓታል። መግለጫም ተሰጥቷል፣ በቆይታችን እንመለከተዋለን። እናንተም አብራችሁን ከቆያችሁ እነዚህንና እና ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ቆዩ በወሎ ቀጠና የአድማ ብተና ሻለቃ መሪ መገደሉ ተሰምቷል። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር ዳግም ክተት ወረኢሉ ክፍለ ጦር በወረኢሉና ለገሂዳ ወረዳ አዋሳኝ ሸክፍ ከተማ የፋኖን አባላት አፍናል ብሎ የገባውን ያገዛዙን ኃይል አፍነው መጥተውታል ተብሏል። ሰባት ለሀምሳ ሁለት ብርጌርታ የተሰማ ሻለቃ አባላትንና አመራርን ሊያፍን የመጣው ወራሪና ዘራፊ ቡድን አባላት ውስጥ ከአስራ ሁለት በላይ ሞት ሲሆኑ ያገዛዙ ቁልፍ ሰዎች ይገኙበታልም ነው የተባለው። ከአስራ ሰባት በላይ የሰራዊት አባሉ ቁስለኛ እንደተደረገና ያገዛዙ አርባ ሻለቃ መሪው ሻለቃ መብቱ መኮንን እስከ እንደተሸኘ ተነግሯል። ከፋኖ አባላት አርበኛ ሙልጭ የሻለቃ አመራሩን ና ሶስት ሲያገዛዙን ጦር ከገደለ በኋላ ጥየት ሲጨርስ ጀግርነት በራሱ ጥይት ራሱን ለተከበሩ የአማራ ሕዝብ ሰውቷል። ታሪኩን እንደ አባቶች እንደ ቴዎሮስ ለጥላት እጀን አልሰጥም ፎክሮ ተሰውቷል። ሌላ አንድ ቀላል ቁስለኛ አባል ሲኖር ሌላ በወገን ላይ የደረሰ ጉዳት የለም። ሊከብ የመጣውስ ተከቦ ተቀጥቅጧልም ተብሏል። የፋኖንምት መቋቋሚያ ቃተው ያገዛዙ ጦር የፋኖ ቤተሰቦችን የቁም እንስሳት ዘርፍ ወስዷል። ብዙ ቤት ማቃጠሉ ይታወሳል። በዚህም የሚሰማው የፋኖ ኃይል ባለመኖሩ የበለጠ በቁጭት ሸማቂው የፋኖ ኃይል ተነሳሷል ነው የተባለው። የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ጽህፈት ቤት ኃላፊ አርበኛ ማንደፍሮ ተሰማ ፋኖነት ከቁማር፣ ከክህደት፣ ከአስመሳይነት፣ ከዘራፊነት፣ ከሌብነትና አመንዝራነት የነጻ መልካም ልቦናዎች ሁሉ ውስጥ የሚገኝ ጸጋ ነው አለ አርበኛው። ፋኖነት የዘመን ስንክሳር በሚል ርዕስ ባስነበበው ጽሁፍ የፋኖነት መሪ ፍልስፍናዎችን ተንትኗል። እንደ አርበኛ ማንደፍሮ ገለጻ የፋኖነት ሀገራዊ ፍልስፍናዎቹ አራሽ፣ ተኳሽ፣ ቀዳሽ፣ ዱአ አድራሽ እና ነጋሽ የሚሉት ናቸው። በእነዚህ ፍልስፍናዎች ውስጥ እነሱ ይሄንን ቢያደርጉ ከሚለው ህሳቤ ተላቁ እኔ አንድም እኛ ምን እናድርግ የሚል ከቅጥረኝነት፣ ከትእዛዝ ጠባቂነት፣ ካልቃሽነት እና ከተስፋ ቆራጭነት ያልተዳበለ ጥልቅ ህዝባዊነትን እና ሀገራዊነትን ያነገበ ፍልስፍና መሆኑንም ገልጿል። የኢትዮጵያ ህዝብ ለአምስት ሺህ ዘመን በነፃነት የኖረው ከጦር ትምህርት ቤት በተማሩ የጦር ስልተ ጥበብ ባላቸው ጠቢባን ሳይሆን በራሳቸው መተማመን ባላቸው አራሽ፣ ተኳሽ፣ ቀዳሽ፣ ዱአ አድራሽ፣ ነጋሽ አርበኞች ነበር። ደርቡሽን፣ ኦቶማን ቱርኩን፣ ዚያድ ባሬን ያፈራረሰ ጣሊያንን ያንበረክከው ይኸው የፋኖነት ሀገር በቀል እንዲሁም ዘመን ዘለል ጥንታዊ እና ቀኛ ፍልስፍና ነበር። ባዘቦት ቀን ደግሞ ቁምጣቸውን ታጥቀው ሞፈራቸውን ጨብጠው አፈር የሚገፉ አርሰው የሚያበሉ ሲሆኑ ሀገር ሲወረር ፍትህ ሲጓደል ደግሞ ጭስ የጠጣውን ጎራዴ ጋሻና መውዜራቸውን ይዘው ዘገር ነቅንቀው ጋሻ ነጥቀው ረጥራኝ ጫከው ረጥራይ ድሩ እያሉ የሚዘምቱና ለነጻነታቸውም ያለማንም ግፊት በራሳቸው ፈቃድ የሀገርን ክብር የሰውነት ልዕልና የተረዱ ሰዎች ናቸው ይላል በጽሁፉ። የመጀመሪያው የፋኖ መሪ ፍልስፍና ተኳሽነት ነው። የፋኖ የተኳሽነት እሴት ስንል በዘመናዊነት ስም ህሌናውን ሰብና ፈሪሃ ፈጣሪን ሀገርና ሰብናን እናን በመሸጥ በምንዳ ገመድነት እየተጎተተ በጀኔራል ትዕዛዝ እናት አባቱን በቦምብ የሚያገኝ ህጻናትን የሚደፍር ንጹሃንን በጀት የሚያገኝ በሰው አልባ ድሮኖች ማንነት ተኮር የዘር ማጥፋት የሚፈጽም የሀገር ድንበርን በጠላት አስወርሮ ለአንድ አእምሮ ለተዛባ ግለሰብ ስልጣን ብቻ ብሎ ሰፈር ለሰፈር እየዞረ የገዛ ወገኑን የሚፈጅን የስህተት መንገድን ነው ያጸደው ብሏል። የኢትዮጵያ ህዝብ በዘመናዊነት ሰበብ እንዲጥል የተደረገው አንዱ ተኳሽነት ነበር የሚለው አርበኛው የግድ ከጦር ማሰልጠኛ ትምህርት ቤት መመረቅ ለተኳሽነት ቅድመ ሁኔታ ተደርጎ እንዲታሰብ የሚያስገድዱት ሁኔታዎች የተጀመሩት የዛሬ ሰባ ዓመት ገደማ እንደነበር አስታውሷል። ይህ አጭር እድሜ ያለው አሰራር የአምስት ሺህ ዘመናትን ባህልና እሴትን ሊያደበዝዘው እንዳልቻለና የጠፋ መስሏቸው አገርና ህዝብን የደፈሩት ከሃዲዎች በፋኖ የተኳሽነት እሳት እየተለበለቡ እንደሚገኙም ያትታል። ተኳሽነት እሴቱን ያላጠፋው የአማራ ፋኖ አብይ አህመድ መራሹ የኦሮሞማው ጦር በአማራው ላይ ጦርነት ባወጀበት ወቅት ፋኖ ከየት መጣ እስኪባል ድረስ የአማራን ከተሞችና ገጠሮች በአንድ ጊዜ አጥለቅልቆታል ይላል አባት ለልጁ፣ ፋኖ ለጓዱ እሳት ዳር ቁጭ አድርጎ ስልጠና ይሰጣል። አሁንም በየቤቱ በየመንደሩ ስልጠናው ቀጥሏል። እድሜ ለብርሃኑ ጆላ ሰራዊት አማራ የነበረበት የጥይትና የጦር መሳሪያ ችግር ተፈቷል። ሁሉም ለመብቱ ተኳሽ መሆን አለበት። ተኳሽ ማለት ቃታ መሳብ ብቻም አይደለም፣ የተግባር ሰው መሆን ማለት እንጂ ጸሐፊ በብዕሩ ሐኪሙ በመርፌው፣ የህግ ባለሙያው በጥብቅናው፣ መምሩ በማንቃት ነጋዴው በብሩ፣ ውጭ ያለው በዲፕሎማሲውና በመዋጮው፣ ወታደሩ አልታዘዝም የጦር ወንጀል አልፈጽምም በማለት አቃቢ ሕጉ በሐሰት አልክስም ዳኛው አልፈርድም በማለት ነው። ተኳሽ ማለት ነው እኔ ፋኖ ነኝ ማለት በዚህና በመሳሰሉት ሁሉ ሱታፌ ማድረግ ነው ብሏል። ሁለተኛው የፋኖነት መሪ ፍልስፍና አራሽነት እንደሆነና አራሽነትም ራስን መቻል መሆኑን ጠቁሟል። አራሽ ማለት ራሱን የሚመግብ ራሱን የሚያስጣጥቅ ራሱን የሚያለብስ ማለት ነው። ለዚህ ነው ፋኖ በውጭ እርዳታ ላይ ያልተመሰረተው ይላል አርበኛ ማንደፍሮ ተሰማ። ለዚህ ነው የማይዘርፈው የማይቀመው። ባንክ መዝረፍ የወታደር ካምፕን ከመደምሰስ በጣም ቀላል ነው። ግን የባንክ ብር አላጓጓውም። እንዲያውም ባንክ እንዳይዘርፍ ዘብ ቆመ። ህዝብም ይህንን ስላወቀ አካፍሎ ያበሏል፣ ያስጠልላል፣ ጥይት ገሶ ይሰጠዋል። በማለትም ጽሁፉን ይቀጥላል። አራሽነት እነሱ እንዲህ ቢያደርጉ ሳይሆን እኔ ምላድርግ ለህልውናዬ፣ ለነፃነቴ፣ ለመብቴ፣ ለሀገሬ፣ ለወገኔ፣ ለሰንደቅ ዓላማ የምላድርግ ማለት ነው። ነጻ የምንወጣው ሁላችንም አራሽ፣ ተኳሽ፣ ቀዳሽ፣ ዱ አድራሽ ስንሆን ብቻ ነው። ስለዚህ ነጻ ውጭ የምንጠብቅ ሁሉ ተነስና በሁሉም ዘርፍ ራስክን አደራጅ፣ አራሽ፣ ተኳሽ፣ ቀዳሽ፣ ዱ አድራሽ ሁን። ይህንን አልሰማ ብለ ብትታረድ በማህበራዊ ሚዲያ በሚለቀቁ የፍርድን ልማት ፎቶዎች ከተሸወርክ ፍትህ አታገኝም። ስለዚህ ንቃ የሚል መልእክት አስተላልፏል። ሶስተኛው የፋኖ መሪ ፍልስፍና ቀዳሽነት፣ ዱ አድራሽነት ነው። የቀዳሽነት የዱ አድራሽነት ፍልስፍናዊ እሴቱ ቤተ ክርስቲያን ወይም መስጊድ ገብቶ መቀደስን ዱ ማድረግን ብቻ የሚመለከት ሳይሆን ና የአስተሳሰብ ሀቀኛ ሀሳቢን ርቷንን ጽሮትን የሚያጠቃልል መሆኑን ገልጿል። ፋኖነት የፈጣሪም ፈቃድ ያገናዘበ የፖለቲካ የአስተዳደር የፍትህ አሰጣጥ የመከላከልና የመንገስን ሁለግብ ሰብአዊ ጸጋዎች አክብሮ መኖር ማለት ነው። ይህን የተሟላ መንገድ ለማደናቀፍ የሚሞከርን አስተምሮ የመንግስት ስርዓት ሁሉ በመዋጋት ወደ እውነተኛነት፣ ፍትሃዊነት፣ አንድነት ፍቅርና ሰላም መመለስ ነው ብሏል። ፋኖነት ከቁማር ከክደት፣ ከአስመሳይነት፣ ከዘራፊነት፣ ከለቢነትና ከመንዘራነት የነጻ መልካም ልቦናዎች ሁሉ ውስጥ የሚገኝ ጸጋ ነው ብሏል። ሌላኛው የፋኖ መሪ ፍልስፍና ነጋሲነት ነው። የፋኖ ነጋሲነት ለአምስት ሺህ ዘመናት ሀገረ መንግስትን ቀርጾ ፍትርትን ያሰፈነ ልዕለ ሀያል ባለታሪክ ማህበረሰብ ነው። ነጋሲነት ህዝባዊ አገልጋይነት እንጂ ጨፍላቂነት አይደለም። ነጋሲነት ፍትሐዊነት፣ ርትዓዊነት እንጂ የሴራ እሳቢ አይደለም። ነጋሲነት ለህዝብ ሻማ ሆኖ ማብራት እንጂ ህዝብን በማንነቱ ለብልቦ ማቃጠል አይደለም። ነጋሲነት አቃፊነት፣ አሳታፊነት፣ አሻጋሪነት እንጂ ገፊነት አይደለም ይላል አርበኛ በጽሁፉ። አርባሰባት ኢትዮጵያውያን እና 3 ቻይናውያን ከደርባ ሲሚንቶ ፋብሪካ ታግተው መወሰዳቸው ተነግሯል። የፋሽስቱ መሪ አብይ አህመድ ከአዲስ አበባ 3 ኪሎ ሜትር ወጣ ብላችሁ ታምርት ተመልከቱ ሲል ቢደመጥም የፌዴራል ፖሊስ ኮሚሽነሩ ደምላሽ ገብረ ሚካኤል በየትኛውም የሀገሪቱ ቀጠና ዜጎች በነፃነት ይንቀሳቀሳሉ የሚል የተለመደ ብልጽግናዊ ፕሮፓጋንዳ ቢናገርም የመሬት ላይ መራራ ሀቁን መቀየር ግን አልተቻላቸውም። ያገዛዙ ሰዎች ይህንን በሚናገሩበት ቅጽበት ከአዲስ አበባ አፍንጫ ስር ራሳቸው ያሰማሯቸው ዘራፊና ወንበዴዎች ስራቸው ስራቸውን ቀጥለዋል። አይደለም ከቦታ ቦታ ለመንቀሳቀስ ስራ ላይ ያሉ ቢሮ ድረስ ሂዶ የሚያግት የብልጽግና ክንፍ አለ። ህዝቡ ከመኖሪያ ቤትም ጭምር የመኖር ዋስትና ተነፍጎታል። የተባለው የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረዴት ማስተባበሪያ ተቋም በወጣው ሪፖርት በኦሮሚያ እና በቤኒሻንጉል ጉሙዝ ክልሎች ባለፉት ቀናት ብቻ በተካሄዱ በትጥቅ የተደገፉ ግጭቶች ከ11 ሺ በላይ ሰዎች መፈናቅላቸውን አስታውቋል። ከኦሮሚያ ክልል ሳሲጋ ወረዳ ሀራዋታ ቀበሌ ብቻ አምስት ሺ አምስት መቶ የሚሆኑ ነዋሪዎች በተካሄዱ ግጭት ሳቢያ ከቀያቸው ተፈናቅ በተለያዩ ቦታዎች ተጠልለው ይገኛሉ ሲል ተቋሙ በወጣው ዕለታዊ መረጃ ገልጿል። በቤኒሻንጉል ጉሙዝ ክልል ካማሺ ዞን ማንነታቸው ያልታወቁ ነገር ግን ከኦሮሚያ ክልል የተነሱ ናቸው ሲል ማስተባበሪያ ተቋሙ የገለጻቸው ታጣቂዎች በፈጸሙት ሁለት ጥቃቶች ወደ 5900 የሚጠጉ ነዋሪዎች መፈናቀላቸውን አስታውቋል። ተፈናቃሪዎቹ በወረዳው በሚገኝ ቦታ መጠለላቸውንም ጠቁሟል። በቤኒሻንጉል ጉሙዝ ክልል ካማሺ ወረዳ ተፈጸመ በተባለው ጥቃት በነዋሪዎች ላይ ጉዳት መድረሱን ተቋሙ አመላክቷል። ስለደረሰው ጉዳትም ይሁን ስለ ሟቾቹ ቁጥር ያለው ነገር የለም። መንግስታቱ ድርጅት የእርዳታ ማስተባበሪያ ተቋሞች ተፈናቃዮቹ ከምንም ነገር በላይ የሚያስፈልጋቸው አፋጣኝ እርዳታ ነው ማለቱን ተቋሙ በዕለታዊ መረጃው ጠቁሟል። የምግብ እርዳታ፣ ምግብ ነክ ያልሆኑ ድጋፎችና የጥበቃ የጥበቃ አገልግሎቶችን እንደሚፈልጉም አስታውቋል። የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረዴት ማስተባበሪያ ተቋምና ተባባሪዎቹ ለተለያዩ ተግባራት የሚውል ገንዘብ ድጋፍ እያደረጉ መሆኑንም አመላክቷል። በትናንትናው ዕለትም የሸንል ታጣቂዎች መተከል ዞን ቡለን ወረዳ ባቢን ከተማ በድንገት ገብተው ከባንኮች ረብጣ ገንዘብ ከጤና ተቋ ተቋማት መድኃኒትና የህክምና መገልገያዎች እና ከግለሰብ ሱቆች የተለያዩ ንብረቶችን ይዘው መሄዳቸው ተጠቁሟል። የመንግስት አመራሩ ቀድሞ ከከተማ በመውጣት ራሱን ከጥቃት ሲያተርፍ፣ ነዋሪው ግን በግፍ ተጨፍጭፏል። ይህንን አስመልክቶ መግለጫ ያወጣው እናት ፓርቲ መንግስትም መንግስታዊ መዋቅርም የሌለው የሚመስለው መተከል ዞን የደም ምድር መሆኑ ቀጥሏል ብሏል። ግንቦት 29 ቀን 2017 ዓ ም ንጋት ለመተከል ዞን ቡለን ከተማ ነዋሪዎች ከእንቅልፋቸው ሲነሱ የጠዋት ፀሐይ ሳይሆን የጥይት ናዳ ነው የወረደባቸው፣ ያለው ፓርቲው ሸኔ ያሉት ቡድን ከሰሞኑ መጠው ተሰጠው እያለ እያስጠነቀቀ ያንንም ለመንግስት ኃላፊዎች አሳውቀው እንደነበር ከነዋሪዎች መስማቱን ገልጿል። አካባቢው የደም ምድር ከሆነ ሰባት ዓመታትን መድፈኑንም አስታውሷል። የአካባቢው ነዋሪዎች ተረስተናል፣ ጠባቂ መንግስትም የለንም፣ ራሳችን ለመከላከል ንብረት ሸጠን መሰሪያ ስንገዛም እንነጠቃለን፣ ጣፈንታችን ኑሮን ታግሎ ማሸነፍ ሳይሆን ዛሬን ሞት ነገን ሞት መጠበቅ ሆኗል ማለታቸውን በመግለጫው አሳውቋል። እናት ፓርቲ ከምስረታው ጀምሮ የአካባቢውን መሰረታዊ ችግር በተጠና መንገድ እያቀረበ በብዙ የወተወተ ቢሆንም ሰሚ በመጥፋቱ የንጹሃን ሞት ማስቆም አልተቻለም። በዚህም እጅግ መሪር ሐዘን ይሰማናል። በእርግጥ ቀን ለሚፈጠረው ተደጋጋሚ እልቂት የብልጽግና መንግስት ሙሉ ኃላፊነት እንደሚወስድ ሳናሳስብ አናልፍም። አሁንም ሰሚ ካለ በቂ መከላከያ ኃይል ወደ ቦታው ተሰማርቶ ሊከተል የሚችልን ተጨማሪ እልቂት እንዲታደግና ነዋሪውም ቢያንስ ራሱ እንዲከላከል አስፈላጊው ሕጋዊ ማዕቀፍ እንዲዘጋጅለት እንማጽናለን ብሏል ፓርቲው። የሩሲያው ቁጥረኛ ተዋጊ ቡድን ዋግነር በማሊ ያለውን ተልኮ አጠናቆ ከሀገሪቱ ሊወጣ መሆኑ ተሰምቷል። ዋግነር በምዕራባዊቷ አፍሪካዊቷ አገር ማሊ ከአውሮፓውያኑ 2021 ጀምሮ ከሀገሪቱ መከላከያ ሰራዊት ጋር በመጣመር ተፋላሚዎችን ለመምታት እየሰራ ነበር። ዋግነር ከሀገሪቱ እንደሚወጣ ያስታወቀው የማሊ ወታደሮች ከአንድ ሳምንት ባነሰው ውስጥ ለሁለተኛ ጊዜ የከፋ ጥቃት ከደረሰባቸው በኋላ በሀገሪቱ መካከል ከሚገኘው ትልቅ የጦር ሰፈር መውጣታቸውን የሚገልጹ ዘገባዎች እየወጡ ባለበት ወቅት ነው። ማሊ ለአስርት ዓመታት ከስላማዊ ታጣቂዎች ጋር ስትታገል ቆይታለች የአገሪቱ መንግስት ይህንን የጸጥታ ችግር ለማቋቋም ተስኖታል የሚሉ ክሶች ከቀረቡ በኋላ ወታደራዊ ኃይሉ ከጥቂት አመት በፊት ስልጣኑን ተቆጣጥሯል የአገሪቱን መንግስት ለማገዝ በመጀመሪያ ተሰማርቶ የነበሩ የፈረንሳይ ጦር በአውሮፓውያን 22 አገሪቱ ለቆ ወጥቷል ከጥቂት አመታት በፊት ወታደሮች ስልጣን የተቆጣጠሩባቸው ማሊ ኒጀርና ቡርኪና ፋሶ ከቀድሞ ቅኝ ገዣቸው ፈረንሳይ ጋር ያላቸውን ግንኙነት በማቋረጥ ከሩሲያ ጋር ቅርበት ፈጥሯል ስልጣኑን በኃይል የተቆጣጠረው ወታደራዊ ኃይል አማጸያኑን ለመዋጋት ከሩሲያ ቅጥረኛ ቡድን ነር ጋር አብሮ እየሰራም ይገኛል። በምላሹም ታጣቂዎቹ ስትራቴጂካዊ ጠቀሜታ ያላቸውን የተፈጥሮ ሀብቶችን ያገኛሉ። በቅርብ ሳምንታት ውስጥ በሳህል ግዛት በሚገኙ የጦር ሰፈሮች ላይ የጂሃዲስቶች ጥቃቶች እያገረሹ መምጣታቸውም ተገልጿል። ባለፈው እሁድ ካል ቀይዳ ጋር ግንኙነት ያለው ቡድን በቡሌስኬ ከተማና በወታደራዊ ካምፕ ላይ ከፍተኛ ጥቃት መፈጸሙን አስታውቋል። በዚህም ጥቃት ሰላሳ ወታደሮች መገደላቸውን ሮይተርስ ምንጮችን ዋቢ አድርጉም ዘግቧል። በማግስቱ ሰኞ ይሄው ጃማ ኑስራት አልኢስላም ወአል ሙስሊሚን የተሰኘው ቡድን በተራካዮታ የቱምቡክቱ ከተማ በሚገኘው ጦር ላይ ያነጣጠረ ጥቃት መፈጸሙን የገለጸ ሲሆን፣ ነዋሪዎች በበኩላቸው የተኩስና የፍንዳታ ድምፅ መስማታቸውን ገልጸዋል። ታጣቂዎቹ በተጨማሪ በደቡብ ምስራቅ ሲካሶ ክልል ውስጥ በሚገኘው ማሁ መንደር የሚገኝ የጦር ሰራዊት ካምፕ ላይ ጥቃት መፈጽመው አምስት ሰዎችን ገድለዋል። በሳህል ቀጠና እየጨመሩ የመጡ ጥቃቶች የሩሲያው ቅጥረኛ ተዋጊ ቡድን ዋግነር ታጣቂዎቹ ውጤታማ ናቸው ወይ የሚለው ላይ ጥርጣሬዎችን ፈጥሯል። ዋግነር ከማሊ መውጣቱ ቢያስታውቅም የሩሲያ ኃይሎች አሁንም በሀገሪቱ የጸጥታ ሁኔታ ላይ ንቁ ሚና እንደሚኖራቸው መሆናቸው ተገልጿል። የቅጥረኛው ተዋጊ ቡድን ተቀናቀኝ የሆኑት የአፍሪካ ኮርፕስ የሚባሉት የሩሲያ ወታደሮች በሀጉሪቴ ውስጥ የቫግነርን ሚና እንደሚወስዱ ሲነገር ቆይቷል። ሩሲያ በምዕራብና በመካከለኛው አፍሪካ ወታደራዊ፣ ፖለቲካዊና ኢኮኖሚያዊ ተጽዕኖ እየጨመረ ነው። ቫግነር ማሪን ቢለቅም ዋና መስሪያ ቤቱ ከሚገኝበት የመካከለኛው አፍሪካ ሪፐብሊክ ይወጣ እንደሆነ አልተገለጸም። የተወደዳችሁ ቻናላችን ቤተሰቦች የዛሬ መረጃዎቻችን እነዚህ ነበሩ። ለአብሮነታቸው እናመሰግናለን። ጤና ይስጥልን።